ሰላም እንዴት ናችሁ? ውድ ቤተሰቦች ሰላም ናችሁ ሆይ በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ ደህና ነኝ። ዛሬ ደስ የሚል ነገር ነው ያየነው። ከጠዋት ጀምሮ ሁላችንም እየተደሰትን ነበር። ምክንያታችን ደግሞ ሀይሚና ብሩክ ናቸው። ጠዋት ያው የተለያየ ፎቷቸውን እንደሳስ የሚሉ ፎቷቸውን ሲለቁልን ነበር። እኛም በለቀቁበት ሰዓት አውቀናል የተለየ ነገር እንዳለ ዛሬ የተለየ ነገር እንዳላቸው ሁላችንም እንደውም የተለያዩ ዩቱበሮች ሲሰሩ ነበረ እየተመለከትኩ ነበረ ያው የአንደኛ ዓመታቸውን ሊያከብሩ እንደሆነ ሁሉም እንኳን ደስ አላችሁ እያለ ነበር ሲሰራ፣ የነበረው አውቀናል። ምክንያቱም ያው አንድ ዓመት ሞልቷቸዋል ከተገናኙ። ስንጠባበቅ ነበር። ያው አንድ ዓመታቸውን በማክበር ነው ያንን እያከበሩ ነው ብለን አስበን ፎቷቸውን በማየት ዝግጅቱንም በማየት እንደዛ እያለን ስንጠብቃቸው እነሱም ደግሞ በሰዓታቸው ብቅ አሉልን። በጣም ደስ በሚል ሁኔታ እና እኔ ደስ ብሎኛል አነጋገሩ። ብሩክ እራሱ ከመጀመሪያ ከመግቢያው ላይ እኔና ሀይሚ ወደፊትም እንግዲህ አብረን ሆነን ብዙ እድሜ አብረን እንኖራለን፣ ስናረጅም ደግሞ እንደገናም ልጆቻችንም ሁሉ ይሄንን ያሳለፍነውን ቪዲዮ እያዩ ወደፊት እንደዚህ ነበራቸው እንዴ? ብለው ይሉናል። እስከምናረጅም ዱላም ይዘን እንመጣለን ብዬ ነው ማስበው እያለ ነበር እየሳቀ እና እግዚአብሔር ያርግላቸው በእውነት አይለያቸው። በቃ ንጹህ ፍቅር ንጹህ ልጆች ናቸው። ደስ የሚሉ ልጆች ናቸው። ፍቅር የሆኑ ልጆች ናቸው። አስተዋዮች ናቸው። ለምንም ነገር የማይበገሩ የማይታለሉ፣ ፍቅር ብቻ በመሀላቸው በፍቅር የተሳሰሩ ልጆች ናቸው። ያው ከልጅነታቸው የተገናኙት ሁለቱም ልጆች ሆነው በቤቱ በር ሲሰሩ ነው የተገናኙት እና እግዚአብሔር አሁንም አይለያቸው መልካሙን ነገር ሁሉ ይግጠማቸው ብዬ ነው ምለው። ያው የተመኘው ምኞት ጥሩ ነው። እንደ ምኞቱ ያድርግለትና በዚሁ እያደጉ ሌላም ስራ ቢኖራቸው ደግሞ ኑሯቸውን እያሳዩ ልጆቻቸውን እያሳዩ ጥሩ ጥሩ ነገሮችን እያሳዩ የሚኖርበት ጊዜ ይመጣል እኮ ሲያስባል፣ እግዚአብሔር ይፈጽማል ነው ያው ይሄ አንድ አመት ደግሞ ብዙ ነገርን አስተምሯቸዋል ብዬ አስባለው። በአንድ አመት ውስጥ እውነታቸውን ነው። ደስ የሚልም ነገር አሳልፈዋል። ያዘኑበትም ጊዜ አለ። የተቆጩበትም ጊዜ አለ። ጥፋት የሰሩበትም ጊዜ አለ። የተጸጸቱበትም ጊዜ አለ። ቀላል አይደለም። እንኳን አንድ አመት አንድ ወር ሁለት ወር ከሰው ጋር እንዲያብራችሁ እንኳን ተከራይታችሁ ወይም ከጎረቤት ጋር ስትኖሩ ብዙ የምናየው ነገር አለ። በትዳር ላይ ስትኖሩ ከማንኛውም ጋር ስትኖሩ ሰው ጋር ስትኖሩ ያው አንድ አመት ማለት ቀላል አይደለ። እህትና ማቾች እንኳን ሆነን ስንኖር በቤታችን ውስጥ ያው በቤተሰባችን ቤት ውስጥ ስንኖር ያው መጋጨት አለ፣ መጣላት አለ፣ መታረቅ አለ። ብዙ ነገር አሳልፈን አይደል? በቤት ውስጥ ስንኖር እራሱ የምናልፋቸው ብዙ ነገሮች አሉ። ከቤተሰባችን ጋር ስንኖርም በልጅነታችን እና እነዚህም ልጆች ብዙ ፈተናዎችን ከሰዎች የሚመጡባቸው ፈተናዎች፣ ከራሳቸው የሚመጣባቸው ፈተናዎች፣ ፕራንክ ሲደራረጉ የሚመጡ ፈተናዎች እነሱ ደግሞ እንደተናገሩት ከሆነ ከካሜራ ጀርባም ብዙ ፈተናዎችን እናሳልፍ ነበረ። ያ ሁሉ አልፎ ደግሞ አንድ ዓመት ሁለት ከማይተዋወቁ ሰዎች ከሌላ እና ከሌላ ቤተሰብ የተገናኙ ሰዎች በዚህ በፈተናቸው ውስጥ እነሱ ፍቅራቸው ሳያልቅ ፍቅራቸው ውስጥ ውስጥ እንደተቀበረ በፍቅር እንዳሉ ለዚህ መድረሳቸው በጣም ያስደስታል አሁንም እግዚአብሔር እስከ መጨረሻው ድረስ ያዘልቃቸው ነው የምለው እኔም ወደኋላ ነው መለስ ያደረጉኝ እውነት እያየኋቸው ወደኋላ የተጣሉበትን ጊዜ ፕራንክ ሲደራረጉ የነበሩበትን ጊዜ እውነታቸው ነው ደግሞ ለእኛ የማይነግሩን ብዙ የደከሙበትና ያሳልፉበት ነገር ይኖራል ያንን ሁሉ እነሱም ያስታውሱታል፣ እኛም እናስታውሳለን። ያው ግን እውነታቸውን ነው። ፈተና በጣም ሲደጋገም ምን ጥንካሬን ነው የሚሰጣችሁ? ጠንካራ እንድትሆኑ ነው የሚያደርጋችሁ። ምክንያቱም ያሳለፋችሁት ልክ ሀይሚዬ እንደተናገረችው ነው ያሳለፋችሁት ፈተና ለሚመጣው ነገር ሁሉ ጥንካሬ ይሰጣችኋል። ፈተናው ሲደራረብባችሁ በቃ ያኛውን ካለፍኩት ይሄኛውንም ማለፍ አቃተኝ ብላችሁ እንድታስቡ ያደርጋችኋል፣ ጠንካሮች ያደርጋችኋል። እና በህይወታችሁ ፈተና ሲመጣ ብዙ ጊዜ አትጥሉ። ያው ፈተናውን እንዲረዳችሁ፣ ፈተናውን የምትወጡበትን ጉልበት እግዚአብሔር አምላክ እንዲሰጣችሁ መንበርከክ ነው መጸሌ ብቻ ነው ወደ እግዚአብሔር ወደ አምላካችሁ መጸለይ ብቻ ነው እንጂ ፈተናዎች አይጠሉም ምክንያቱም ይሄ ፈተና አልፈህ ሌላ ፈተና ይገጥማል። ሁልጊዜ መቼስ ደስታ አይኖርም፣ ሁልጊዜ ሰላም አይኖርም፣ ሁልጊዜ ነገሮች ሁሉ አይመቻችሁም። ትዳርም ውስጥ ብትገሙ፣ ፍቅረኛሞችን ብትሆኑ፣ ከወላጆቻችሁም ጋር ብትኖሩ፣ በህይወታችን ዘመን ስንኖር የተለያየ ፈተና ያጋጥመናል በተለያየ መንገድ እና ያንን ነገር ደግሞ ፈተና የሚባል ደግሞ ካላወቃችሁ ለእናንተ ከባድ ነው። ለምሳሌ እኔ መጀመሪያ ጊዜ ከሀገር ስወጣ ዱባይ የነበርኩኝ እና ካሌድኩ ካሌድኩ ብዬ ያው ዱባይ በሆነ ቢዛ ተገኝቶልኝ፣ ብቻ መጀመሪያ ጊዜ ስወጣ ከሀገር በቃ እዛ ከቤተሰብ ጋር ነው እኔ ኑሮ የለመድኩት የማላቀው ሀገር ውስጥ በቃ ቤተሰብ ጋር እንደፈለግኩ የምናገረው ሀይለኝነት ነበረኝ። ፊት ለፊት ነው የምናገረው። ከሰው ጋርም ስገናኝ እንደ በቃ የተለያዩ መቼስ ወጣትነት ላይ ሆነን የተለያየ ጸባይ ይኖረናል አይደል? እንደዛን አይነት ጸባዮች ነበሩ። አስቸግረውኝ ነበር እነዚህ ነገሮች። ግን መጀመሪያ አካባቢ አስቸገሩኝና እና በኋላ ሳየው ለብቻዬ ነኝ። ዙር ስል ቤተሰብ ከኔ ጋር የለም ብቻዬ ነኝ። ሰው ሀገር ነው ቤተሰብ እንደው ሮጦ ይምጣልሽ ብባል ልመጣበት ቦታ አይደለም ያለሁት። የሄድኩት ደግሞ ፈልጌ ነው። ስለዚህ አንዱን ፈተና ሳልፍ አንዱን አንዱን ነገር ሳልፍ አንዱን አንዱን ነገር ሳልፍ እኔ እንጃ ከዛ ከዛ በኋላ ነው እንደው መጠንከር የጀመርኩት መጠንከር እና ያለኝ ጸባዮች ሁሉ ጥንካሬዎችም ሆነ ያለኝ ጸባዮች ሁሉ ተለውጠው በቃ ትክክለኛ ማንነቴ እንዲወጡ ያደረገው እኔ በቃ መጀመሪያ ስሰደድ ነው። ምክንያቱም እስከዛ ጊዜ ድረስ በጣም ጥሩ ኑሮ ነው የምኖረው፣ ምንም ችግር የለብኝም፣ ከቤተሰብ ጋር ነው የምኖረው። በጣም ጥሩ ላይፍ ነበር የምኖረው። ራሴው ነኝ በቃ መሄድ አለብኝ ብዬ የሚሄድኩት እንጂ የማንም ፍላጎት ሆኖ አይደለም እና ግን ከዛ በኋላ ነገሮችን ድሮ ምንም የማልችለው ሰው ምንም አልችለው ልጅ ነገሮችን የምወጣበት መንገድ እያወቅኩ መጣሁ። ጠንካራ ልጅ ሆንኩኝ። ከቤተሰብ ተለይቼ እንዴት መኖር እንዳለብኝ አወቅኩኝ። ከሰዎች ጋር አብሬ ያው ድሮ ግባባ አለው በእርግጥ አብሬ መኖር እንዴት እንደምችል አወቅኩኝ። ብዙ ትምህርቶችን አገኘው እና ከዛ በኋላ ግን ምንም አይነት ነገር ሲመጣብኝ የምወጣበት ጉልበት አለኝ፣ በቃ የምወጣበት ዘዴዎች አሉኝ የራሴ። ከዛ በኋላ የተለያየ ነገሮች ምን እናንተ ገንዘብ ስላላችሁ ሰው ስላላችሁ በዙሪያችሁ ብቻ አደለም እኮ ፈተናችን፣ እንደየኛ ሁኔታ ይለያያል፣ አደለ? እያንዳንዳችን የሚገጥመን ፈተና የተለያየ ነገር በህይወት ሲያጋጠመኝ በቃ ቀላል አቀለልኩት፣ በቃ እያቀለልኩት ሄድኩኝ እና እነዚህ ልጆችም አብረው በሚሆኑበት ወቅት የሚገጥሟቸው የትኛውንም ችግሮች ለውሳኔ የቸኩሉ ነበር፣ ቶሎ ሁለቱ የሚናደዱ ነበረ። እንደዚህ እንደዚህ አይነት ነገሮች አሁን ስተዋቸው ረጋ እያሉ መጥተዋል። ልጆቹ ረጋ እያሉ እና እነዚህ ፈተናዎቻቸው የበለጠ እያጠነከራቸው ይሄዳል። ፍቅራቸውም እየበረታ እየደረጀ ይመጣል። ወደ አንድ ቁም ነገር እንዲሄዱ ይሆናሉ። ግን ዝም ብለው ከመሬት ተነስተው ዝም ብለው እንደ መገናኘትና ምንም ነገር ፈተና የሌለበት ህይወት በኋላም የተለያየ ነገር ቢያጋጥማቸው ያንን ፈተና እንዴት እንደሚወጡና መወጣት እንዳለባቸው ሊያውቁ ስለማይችሉ ቢጣሉም በኋላም አብረው በሚኖሩበት ጊዜ ግጭትና ጥል አይጠፋም ግን ያን ነገር እንዴት መፍታት እንዳለባቸው የሚረዱበትን እይታ ሰጥቷቸዋል ማለት ነው እግዚአብሔር። ስለዚህ እኔ ዛሬ ደስን ያለኝ ዓመታቸውን ስላከበሩ በእንደዚህ ሁኔታ በጣም የተደሰትኩት፣ እንኳን አደረሳቸው እንኳን እግዚአብሔር ለአንደኛ ዓመት በሰላም አበቃቸው፣ መጪውን ደግሞ የሚቀጥለውን ዘመናቸው ደግሞ በእግዚአብሔር ይባርክላቸው ነው ምለው፣ እግዚአብሔር ከነሱ ጋር ይሁን ነው ምለው፣ ደስ ብሎኛል በጣም እንግዲህ ዛሬ ብሩኬ ሁልጊዜ እንዳስታወቀ ነው እሱ ለነገሩ ያው በብሩክና በሀይሚ መካከል የምትገቡ ሰዎች ያው ብሩኬ በተለያየ አቅጣጫ ሀይሚ የራሱ እንደሆነች እንደሚወዳት እንደሚያፈቅራት እስከ እርጅናቸው ድረስ አብረው እንደሚሆኑ በተለያየ መንገድ እየገለጸላችሁ ስላለ የተለያዩ የምትረብሿቸው እና ጣልቃ የምትገቡ ሰዎች ብታቆሙ ጥሩ ነው። አታሰልቿቸው። እነሱ ስ እንደሆነ ቃል ልግባላችሁ በእውነት እግዚአብሔርን እነሱም እግዚአብሔር ያጣመረው ማንም የሚለይ ስለሌለ የሚለያዩ ልጆች አይደሉም። አንድ ናቸው። በጣም ይዋደዳሉ። እኛ ፊት እዛ ሲጋጩ ብታቸው፣ የሚዋደድ ሰው አይጋጭም ማለት አይደለም። ማንኛውም ሰው ይጋጫል። ችግሮቻቸውን ፈተው ደግሞ ተመልሰው ሰላም ሆነ ወደኛ ይመጣሉ። የሚለያዩ ልጆች አይደሉም። በጣም ይዋደዱ ልጆች ናቸው። ልቦቻቸው የሚፈላለጉ ልጆች ናቸው። አንድ ላይ መቀጠል የሚፈልጉ ልጆች ናቸው። አንዳቸው ከአንዳቸው ተለይተው የሚኖሩ ሰዎች አይደሉም። ስለዚህ ደስ ብሎናል። ዛሬ እድሜያቸው ደግሞ እንደዚሁ በሰላምና በፍቅር ይለቅ ነው የምለው።